ተመልሰን የምንገናኝ ይሆናል። ሰላም ለእናንተ ይሁን፣ እንደምናላችሁ የተከበራችሁ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜና ይዘን መጥተናል። ከዜናዎቹ ጋር ጀማል ኢማም አብሬያችሁ ቆያለሁ። ወደ ቀዳሚው ዜና እናመራለን። የከተማዋን የኮሪደር ልማት በተያዘለት ጊዜና በጥራት ለማጠናቀቅ እየተሰራ መሆኑን የደሴ የከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሊ ተናገሩም። ለስራው ስኬታማነት የከተማ ነዋሪው አስተዋጽኦ ከፍተኛ መሆኑን ከተማ አስተዳደሩ አስታውቋል። አንተነህ ጸጋይ ተጨማሪ ዘገባ አለው። በደሴ ከተማ ከቧንቧ ሮቢት ባህላምባ እየተገነባ የሚገኘው የኮሪደር ልማት የአስፓልት ማንጠፍ ስራው ተጀምሯል። የኮሪደር ልማቱ ለከተማዋ እድገትና ለሕዝቡ ተጠቃሚነት አዲስ ምዕራፍ የሚከፍት መሆኑም ተገልጿል። ለበርካታ ወጣቶችም የስራ ዕድል ከመፍጠሩም በላይ የእውቀት ሽግግር በማድረግ ሚናው የጎላ መሆኑም ተጠቅሷል። ከተማዋን ለኑሮ ምቹና ተስማሚ ለማድረግ ከሚሰሩ ተግባራት አንዱ የኮሪደር ልማት ነው ያሉት የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ ግንባታውን በጥራት ና በፍጥነት ለማጠናቀቅ በቅንጅት እየተሰራ መሆኑን ተናግረዋል። ኮሪደር ልማቱ ዳርና ዳር ነው የሚሰራው። በዛኛው አስር ሜትር በዚኛው አስር ሜትር በግራና በቀኝ የሚሰራ ይሆናል። ኮሪደር ልማቱ የኮሪደር ልማቱን በተመሳሳይ ወደ የሳይክል መንገዱን አስፓልት አድርገን በአስፓልት ስለሆነ የምንሰራው ወደ አስፓልት ተሸጋግሯል። በተመሳሳይ ዋናው መንገድም መሀለኛው ዋናው መንገድም እንደዚሁ ወደ አስፓልት ተሸጋግረዋል። ስለዚህ አቀናይተን ነው እየሄድን ነው ማለት ነው። የኮሪደር ልማቱ የብስክሌትና የእግረኛ መንገድን ጨምሮ ሌሎች መሰረተ ልማቶችን ለማሟላት ጎን ለጎን ስራዎች እየተከናወኑ መሆናቸውን አስረድተዋል። ይሄ የኮሪደር መንገዱ የመብራት መስመር ዝርጋታን ያካትታል፣ በውስጡ የቴሌ መስመር ዝርጋታን ያካትታል፣ የውሃ መስመር ዝርጋታን ያካትታል። ስማርት ፖል አለው ራሱን ችሎ እና ደረጃውን የጠበቀ ሁሉም የተሟላለት ነው ማለት ነው ይሄ መንገድ። ህብረተሰቡ ለልማቱ ከፍተኛ ተሳትፎ እያደረገ መሆኑን የገለጹት ከንቲባው እስካሁን ከ150 ሚሊዮን ብር በላይ የገንዘብ ድጋፍ አድርጓል ነው ያሉት። በዚህ ሁለት ወር ውስጥ ሙሉ በሙሉ እዛም ለመጨረስ ነው ለሊትም ቀንም እየሮጥ እንገኛለን። ለዚህ ደግሞ የህብረተሰባችንን ተባባሪነት በገንዘብ ደግፎናል። እስካሁን ድረስ ከ150 ሚሊዮን ብር ያላነሰ ደግፎናል። ሁለተኛ የልማት ተነሺዎችን በአግባቡ ትሪት ብናደርግም እኛ እነሱም በልማት ተባባሪ ሆነው ለቀውልናል ቦታውን የኮሪደር ልማት ስራችን በአጭር ጊዜ ውስጥ አጠናቀን በኢትዮጵያ አሉ ከሚባሉ ሞዴል በሞዴልነት ከሚጠቀሱ ከተሞች አንዷ ደሴ የደሴ ከተማን አድርገን እናስመርቃለን ለማለት ነው እየሰራን ያለ ነው። በደሴ ከተማ ከቧንቧሃ ሮቢት ባህል አምባ አንድ ነጥብ 18 ኪሎ ሜትር የመጀመሪያ ምዕራፍ የኮሪደር ልማት ስራ እየተከናወነ ይገኛል። ከሀይቅ ቢስቲማ እየተሰራ ላለው መንገድ መጓተት ምክንያት የሆኑ ችግሮችን ለመፍታት እየተሰራ መሆኑን የአማራ ክልል መንገድ ቢሮ ገለጸ። የመንገድ ግንባታ ፕሮጀክቱ የስራ እንቅስቃሴ በክልሉ የመሰረተ ልማት አማካሪና በሌሎች የስራ ኃላፊዎች ተጎብኝቷል። ፊኒክስ ሀይሎም ተጨማሪ ዘገባ አላት። ከሀይቅ እስከ ቢስቲማ ያለውን የአስፋልት መንገድ ፕሮጀክት የስራ እንቅስቃሴ የክልሉ የስራ ኃላፊዎችና ባለድርሻ አካላት ጎብኝተዋል። የፕሮጀክቱ አማካሪ ተጠሪ መሀንዲስ ጸጋ ፋንታሁን የመንገድ ፕሮጀክቱ በነዳጅ ክፍያና በግብዓት አቅርቦት ምክንያት መጓተቱን ገልጸው ችግሮችን መቅረፍ ከተቻለ በታለመለት ጊዜ ማጠናቀቅ እንደሚቻል ተናግረዋል። ኮንታክተሩ ማሽነሪ በማቅረብ የሰው ኃይል በማሟላት ችግር የለበት። ትልቁ ችግር አሁን እዚህ ፕሮጀክት ላይ ብለን የምናየው የመጀመሪያ ደረጃ ቅድም እንደነገርኳችሁ ከራይ ቶፌ ጋር የሚገናኝ ነው። ሁለተኛው ያው ከክፍያ መዘግየት ጋር ይገናኛል። እነዚህ ሁለቱ ችግሮች በዋና ነት ከተፈቱ ፕሮጀክቱ በታቀደለት ጊዜ ለመጨረስ ሙሉ ቁርጠኛ የደቡብ ወሎ ዞን መንገድ መምሪያ ኃላፊ ኢብራሂም ሀሰን የሀይቅ ቢስቲማ መንገድ ፕሮጀክት የማህበረሰቡን የበርካታ አመታት ጥያቄ ሊፈታ የሚችል ነው ብለዋል። ሁለት ክልል የሚያገናኝ መንገድ ነው። አፋር ጋር ያገናኛል። ሶ የህብረተሰቡ በጣም ትልቅ ጥያቄ ብሄ ይሄ መንገድ የብዙ አመት ጥያቄ ነው። በርካታ ሰዎች ጥያቄ ሲያቀርቡት የነበረ ነው። የብዙ አመት ጥያቄ የፈታ መንገድ ነው መንገዱ በራሱ። በአማራ ክልል የርዕሰ መስተዳደሩ የመሰረተ ልማት አማካሪ ደስ ያሰሜ የተነሱ ችግሮችን በመቅረፍ ተቋራጩ በሙሉ አቅሙ ወደ ስራ እንዲገባ ጥረት ይደረጋል ብለዋል። ይሄ ፕሮጀክት እስካሁን ድረስ የተሻለ እንቅስቃሴ እያደረገ ነው፣ ግን ደግሞ አንዳንድ ያሉበት ችግሮች ከወሰን ማስከበር ጋር የተያያዙ ችግሮች አሉበት። ይህንን ችግር ለመፍታት ከወረዳዎች ጋር አሁንም እየተነጋገርን ነው፣ ችግሮቹ እንዲፈቱ ለማድረግ እንዲሁም ደግሞ ከነዳጅና ከአቅርቦት ጋር በተለይ የተቋራጩ በሙሉ አቅም ስራውን ለመስራት አንዳንድ ችግሮች የግብአት ችግሮች አሉበት። ይህንንም መፍትሄ እንዲሰጥ አቅጣጫ አስቀምጠናል። አንዱ የጉብኝታችን አላማም በዚህ አካባቢ ላይ በተለይ በፕሮጀክቱ ላይ ያጋጠሙ ችግሮች እንዲፈቱ ለማድረግ ስለሆነ ወደፊት በቀጣይ የተሻለ እንቅስቃሴ ሊኖረው ይችላል ብለን እናስባለን። የአማራ ክልል መንገድ ቢሮ ኃላፊ ዶክተር ጋሹ አወቀ ከሀይቅ ቢስቲማ የአስፋልት መንገድ ፕሮጀክት በታለመለት ጊዜና ጥራት ለማጠናቀቅ ቢሮው ክትትልና ድጋፉን አጠናክሮ ይቀጥላል ብለዋል። የመሬት ቆረጣ ስራውን በተመለከተ ከ64 ከሚጠበቅበት ስልሳ አራት ኪሎ ሜትር ውስጥ ሰባ በመቶውን ያጠናቀቅበት ሁኔታ እንዳለ ለማየት ይችለናል። ከዚህ ከሰባ በመቶ የእርዝ ወርክ ወይም የቆረጣ ስራ ውስጥ አስራ አምስት ኪሎ ሜትር የሚሆነውን መንገድ ለአስፓልት ንጣፍ ዝግጁ ማድረጉን በፕሮጀክቱ በኩል አይተናል። ከዚህ በተጨማሪ በመንገድ ስራው ውስጥ አስፈላጊ የሆኑ የድልድይ ስራዎች ተጠናቀዋል። ስለዚህ ፕሮጀክቱ ጥሩ ሁኔታ ላይ ነው ያለው። በመንገድ ስራው ምክንያት ከይዞታቸው ለተነሱ የማህበረሰብ ክፍሎች ከሚመለከታቸው ተቋማት ጋር በመነጋገር አፋጣኝ ምላሽ ለመስጠት እንደሚሰራ ነው ዶክተር ጋሻው አወቀ የተናገሩት ፕሮጀክቱ በማህበረሰቡ ዘንድ የተደገፈ ተቀባይነት ያለው እንዲሰራና በምንም መንገድ እንዳይደነቃቀፍ ያላቸው ፍላጎት በጣም የተሻለ ነው። ይህንን በጣም ማመስገን ያስፈልጋል። ነገር ግን ደግሞ ይህን ያህል ታግሰው ቤታቸውን አፍርሰው ማሳቸው ለቀው በወቅቱ የተገምተላቸው ካሳ ባለመከፈሉ ምክንያት ለመልካም አስተዳደርም በኢኮኖሚ ዙሪያም ተጎጂ እንዲሆኑ ስላደረገ ይህንን ቀጣይ ከሚመለከታቸው ተቋማትና የፕሮጀክቱ ባለድርሻ አካላት ጋር በመነጋገር ችግሩ በአፋጣኝ እንዲፈታ ስራ መስራት ይጠይቀናል። ምርጫችሁን አማራ ሚዲያ ኮርፖሬሽን በማድረግ እየተከታተላችሁ ስለሆነ ከልብ እናመሰግናለን። ወደ ቀጣዩ ዜና እናልፋለን። በደሴ ከተማ ያለውን የንጹህ መጠጥ ውሃ አቅርቦት ችግር ለመፍታት ከከተማዋ ነዋሪዎች ጋር በቅንጅት መስራት እንደሚጠይቅ የአማራ ክልል ውሃና ኢነርጂ ቢሮ አስታወቀም። የከተማ አስተዳደሩ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት በከተማዋ የውሃ አቅርቦትና ፍሳሽ አወጋገድ ስራዎች ዙሪያ ከባለድርሻ አካላት ጋር ውይይት አካሂዷል። መስኡድ ጀማል ነው የተከታተለው። የደሴ ከተማ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት በከተማዋ የውሃ አቅርቦትና ፍሳሽ አወጋገድ ስራዎች ዙሪያ ከባለድርሻ አካላቶች ጋር የምክክር መድረክና የመስክ ጉብኝት አካሂዷል። በበጀት አመቱ 101 ሚሊዮን ብር ገቢን ለመሰብሰብ ታቅዶ እስካሁን 48 ሚሊዮን ብር ገቢ መሰብሰቡን የጽህፈት ቤቱ ሪፖርት ያመላክታል። የደሴ ከተማ መጠጥ ውሃና ፍሳሽ አገልግሎት ጽህፈት ቤት ሥራ አስኪያጅ አቶ ወርቋ ሞኘ በከተማዋ የንጹሕ መጠጥ ውሃ አቅርቦቱ 47 በመቶ መሆኑን ጠቅሰው ይህም ዝቅተኛ የሚባል መሆኑን አንስተዋል። እነዚህንም ችግሮች ለመፍታት የተለያዩ ስራዎች እየተሰሩ መሆኑን ገልጸዋል። ከመጠጦ አንጻር እንግዲህ በሪፖርታችንም እንደቀረበው በጣም ዝቅተኛ ማለት አርባ ሰባት ፐርሰንት ነው ሽፋናችን አሁን ላይ ባለው ተደራሽነት። በተለይ ደሴ ከተማ ላይ ከፍታ ቦታ ላይ ያሉ ሰዎች የውሃ ችግር አለ። ከጋኖች ከማጠረቀሚያ ገኖቻችን ራቅ ብለው ያሉ ሰፈሮችም እንዲሁ የውሃ ችግር አለብን። እሱን ለመፍታት የተለያዩ አማራጮች እየተጠቀምንበት ያለን ሁኔታ አለን። አሁንም ገራዶ አንድ ጉድጓድ አለን እሱን ለማስገባት የፓምፕ ግዢና የማቴሪያል ግዢ አጠናቀል የሚቀረው ወደ መግጠም መሄድ ነው። እሱን እንዲሁም ቦሩ ሜዳ ላይ የተቆፈረ ጉድጓድን እሱን ወደ እሱንም እንዲሁ ወደ ሲስተም ለማስገባት የጨረታ ሂደት ላይ ያለበት ሂደት ነው ያለው ኮንትራክተር መረጣ ላይ የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ማማሩ አያሌው ጽህፈት ቤቱ ያለበት የፋይናንስ ምንጭ ችግር ለደንበኞች የተሳለጠ አገልግሎት እንዳይሰጥ እክል መሆኑን አንስተዋል። የጽህፈት ቤቱ ዋና የፋይናንስ ምንጭ ተገልጋዩ ማህበረሰብ የሚከፍለው የውሃ ክፍያ ቀዳሚ መሆኑን ጠቅሰው በቅርቡ አዲስ ታሪፍ ጸድቆ ወደ ስራ ሲገባ ክፍተቶቹ ይቀረፋሉ ብለዋል። ከፋይናንስ ችግር አኳያ ዋናው የፋይናንስ ምንጭ የሆነው የተጠቃሚው ማህበረሰብ የሚከፍለው የውሃ ታሪፍ ወይም ደግሞ ክፍያ ነው። ይሄን በአብዛኛው አሁን እንግዲህ የፓምፕ የኃይል አቅርቦት መለዋወጫዎች፣ እንዲሁም የኤሌክትሪክ ቢል ዋጋ ጭማሪ በከፍተኛ ሁኔታ እየጨመረ ነው። ስለዚህ ይሄን ሊመጥን የሚችል የኦፕሬሽን ስራዎችን፣ የጥገና ስራዎችን፣ የእቃ አቅርቦቶችን በዋናነት ለጥገና የሚሆኑትን ገዝተው ሪዘርቭ አድርገው ሊያስቀምጡ በሚችል ሁኔታ ሊመልስ የሚችል ታሪፍ ማዘጋጀት ያስፈልጋል። ይህም በተመለከተ ጥናቶች ተጠምተዋል። የደሴ ከተማም አንዱ ነው። በቅርቡ አዲስ ታሪፍ አጸድቆ ወደ ስራ ሲገባ በዋናነት ክፍተቶቹን ይመልስለታል። አንዱ የፋይናንስ ምንጭ ምናደረገው ነው። በሌላ በኩል በደሴ ከተማ በ652 ሚሊዮን ብር እየተሰራ ያለው የፍሳሽ ቆሻሻ ማስወገጃ ፕሮጀክት በተለያዩ ምክንያቶች ቢጓተትም አሁን ላይ 23 በመቶ መድረሱን ዶክተር ማማሩ ገልጸዋል። እዚህ ከተማ እንደምታውቁት የፍሳሽ ቆሻሻ ማስጎጎጃ አልነበረውም። ሄደው የሚደፉበትም ኮምቦልቻ ከተማ ነበር። በጣም ከፍተኛ ወጪ ያወጣሉ እንግልትም ነበረው። ስለዚህ ይሄን ችግር ለመፍታት በ2016 ዓ ም የአርባን ዋሽ ወይም ደግሞ የከተሞች ውሃና ሳኒቴሽን ፕሮጀክት በፌዴራል ደረጃ በዓለም ባንክ የሚደገፍ ክልላችን ውሃና ኢነርጂ ቢሮና ክልሉ መንግስት ጋር ሆኖ በስድስት መቶ ሀምሳ ሁለት ሚሊዮን ብር የተጀመረ ፕሮጀክት አለ። ይሄ ፕሮጀክት አሁን ላይ እንደምታዩት 23 ፐርሰንት ነው። በተለያዩ የወሰን ማስከበር ችግሮች፣ የመሬት አቀማመጡ፣ በተለያየ ጊዜ የመጡ የስራ ለውጦች ጋር ተያይዞ ከሌሎች ከጀመርናቸው ናቸው የዋና ንጽህና ፕሮጀክቶች ዘጌት ያለ ነው። አሁን ግን እነዚህ ችግሮች ተፈተው የቀረ የወሰን ማስከበር መጨረሻው ላይ ነው ያለ ነው። እሱን እንደፈታን በተያዘለት ጊዜ ውስጥ ለማጠናቀቅ እንደገና የጊዜ ሰሌዳውን ከልሰን የምንሰራ ይሆናል በመጨረሻም ሰልፍ ሄልፕ አፍሪካ ከአለም ምግብ ፕሮግራም ባገኘው የገንዘብ ድጋፍ የአርሶ አደሮችን ኑሮ ለማሻሻል የአትክልት ዘር ድጋፍ አደረገም ድጋፉ የአርሶ አደሮችን ምርታማነት ለመጨመርና የምግብ ስርዓትን ለማሻሻል እንደሚያግዝ የደቡብ ወሎ ዞን ግብርና መምሪያ አስታውቋል ተመስገን አሰፋ ሰልፈህል አፍሪካ ከዓለም ምግብ ፕሮግራም ባገኘው የገንዘብ ድጋፍ 25 ሚሊዮን ብር ወጪ በማድረግ 25 ኩንታል የአትክልት ዘር ለአማራ ክልል ድጋፍ አድርጓል። ከዚህ ውስጥ 17 ሚሊዮን ብር የሚገመተውን ዘር ለደቡብ ወሎ ዞን ግብርና መምሪያ በደሴ ከተማ አስረክቧል። የሰልፈህል አፍሪካ ምስራቅ አማራ ክላስተር አስተባባሪ አቶ ቸኮለ ወልዴ ድርጅቱ ከዓለም ምግብ ፕሮግራም ጋር በመተባበር በአማራ ክልል በ16 ወረዳዎች ላይ የአርሶ አደሩን ኑሮ ለማሻሻል እየሰራ መሆኑን ገልጸው ምርታማ የሆኑ የአትክልት ዘሮች አርሶ አደሮች በቀላሉ እንዲያገኙ ድጋፍ መደረጉን ተናግረዋል። በተለይ ከዚህ ከግብአቱ በጣም ውድ ስለሆኑ አርሶ አደሮቻችን ወይም ተጠቃሚዎቹ ይህንን ለመግዛት ያው የአቅም ክፍተቱ ውስንነቱ ስላለ፣ ስለዚህ እነዚህ ንትሮች ደግሞ ያው የአትክልት ዘሮች ናቸው። ባለፈው የስንዴ ዘሮችን አሰራጭተናልኝ ወደ ሶስት ሺ አምሳ ኩንታል፣ አሁን ደግሞ እንደ ክልል ወደ ሀያ አምስት ኩንታል አካባቢ የአትክልት ዘር ናቸው ወደ ሀያ አምስት ሚሊዮን በላይ ነው እንትኖች የተገዙት። የሚሰራጩትም ለአስራ ስድስት ወረዳ ነው። ፈትና የሚደርሱ የቲማቲም የቆስጣና የካሮት ዘር ድጋፍ መደረጉን የገለጹት አስተባባሪው ይህም የምግብ ዋስትናን ለማረጋገጥ እንደሚያግዝ ጠቅሰዋል። ክፍተት ያለባቸውን የተመጣጠነ ምግብ እሱን ለማሟላት ነው እና የተመጣጠነ ምግብ የተመገበ ሰው በአቅሙም በጤናውም እንዲሁም ደግሞ በአእምሮ የተሻለና አቅም ያለው ስለሚሆን እኛም ይህን ጋፕ በማየት ክፍተቱን ለመሙላት ሶስት አይነት የአትክልት ዘሮችን ዚህ ገዝተን ለደቡብ ወሎ ዞን ለማሰራጨት ነው። እንትን ያለውና በጣም በጤናው ዘርፍም ተመካሪ ስለሆኑ እነዚህን ዘሮች ያው ለማሰራጨት ነው፣ በቅድመ ዝግጅት ያለ ነው። ድጋፉን የተረከቡት የደቡብ ወሎ ዞን ግብርና መምሪያ ኃላፊ አህመድ ጋለው ሰልፍ ሄልፕ አፍሪካ በዞኑ ከዚህ በፊትም የተለያዩ ድጋፍ በማድረግ በአጋርነት ሲሰራ መቆየቱን ጠቅሰው የአሁኑ እገዛ ለመስኖ ልማት ውጤታማነት ማነት አስፈላጊ መሆኑን የተናገሩት እንግዲህ ለሁለተኛ ዙር መስኖ የምንጠቀመው ብዙ ጊዜ የጓሮ አትክልቶችን ነው። በተለይ ቲማቲም፣ ጥቅል ጎመን፣ ቆስጣ፣ ካሮት የመሳሰሉትን እንጠቀማለን። ስለዚህ ለዚህ ደግሞ አርሶ አደሩ ዘር ብዙም አቅሰስ የለውም በአካባቢው ስለዚህ ለዚህ አክሰስ ወይም ደግሞ ለዚህ ተደራሽ የሚሆን ምርጥ ዘር ለአስር ወረዳዎቻችን ከ15 ኩንታል በላይ የተለያዩ የአትክልት ዘሮችን አቅርቧል። ጋፊ የተደረገው የአትክልት ዘር የመስኖ ተጠቃሚ በሆኑ ወረዳዎች ለሚገኙ አርሶ አደሮች እንደሚሰራጭም ተናግረዋል። ዘሩ ደግሞ የተመረጠ የተሻሻለ ዘር ነው እና ለሁለተኛ ዙር መስኖችን የምናገኘውን የአትክልት ምርትና ምርታማነቱን በከፍተኛ ደረጃ ይጨምራል ማለት ነው። ከዚህ በኋላ ከኛ የሚሆነው የዞን ባለሙያ የወረዳ ባለሙያ እና የቀበሌ ባለሙያ አርሶ አደሩ ይህንን የሚያገኘውን ዘር የተሟላ ፓኬጅ አድርጎ መሬት ላይ በማስነካት የተሻለ ምርት እንዲያገኝ የማድረግ ስራ ኤክስቴንሽን አደረጃጀን ተጠቅሞ ለመስራት ጥረት እናደርጋለን። ለጋንቦ፣ ጃማ፣ ወረይሉ፣ ለገሄዳ፣ መቅደላ፣ አማራ ሳይንት፣ መሀል ሳይንትና ተንታ ወረዳዎች የድጋፉ ተጠቃሚ መሆናቸውም በርክክቡ ላይ ተገልጿል። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች እስካሁኖቹ ነበሩ። እኛን መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።